ሰላም ጤና ይስጥ ልን ወደ ኤቫንጀሊካል ቴሌቪዥን ተመልካቾቻችን ይህ የወንጌል አማኞች ድምፅ ነው። የለቱ መርጆ ይዘላችሁ ቀርበናል። በቅድሚ ያማርስ ተዜና በመታደስ ቤት ቤተ ክርስቲያን ስር የሚገኘው የቪዥን ኦንላይን ምጽሐፍ ቅዱስ ኮሌጅ የራይ ማካፈል ፕሮግራሙን በሳሮ ማሪያ ሆቴል አካሂዳ። የኢትዮጵያ ወንጌል አማኞች ክርስቲያናት ካውንስል ከወርኖ ኢቫንጀሊካል ሚሽን ጋር በመተባበር የራይ ማካፈል መራ ግብር አካሂደ። ተመርጆቹ ጋር ከእናንተ ጋርም ቆየውን የማኒ ሊብሶ ከመላዊ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆየውም በመታደስ ቤት ቤተ ክርስቲያን ስር የሚገኘው የቪዥን ኦንላይን የመጽሐፍ ቅዱስ ኮሌጅ የራእይ ማካፈል ፕሮግራሙን በሳሮ ማሪያ ሆቴል አካሄደ። ባለርባችን ቤተልሔም ድርጅት ጨማሪ ያላት ቪዥን የስነ መለኮት ኮሌጅ ራእይን የማካፈል ፕሮግራም አካሄደዋል። በመርሃ ግብሩ ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት የካውንስሉ ጠቅላይ ጻፊ ቄስ ደረጀ ጀመሩ፣ የቤተክርስቲያን መሪዎች፣ ጥሪ የተደረገላቸው ተጋባዥ እንግዶች ተገኝተዋል። ጥቅምት 1 ቀን 2018 ዓ ም ቪዥን የስነ መለኮት ኮሌጅ ራእይ የማካፈል ፕሮግራም በሳሮ ማሪያ ሆቴል አካሂደዋል። መርሃ ግብሩ ሩን በጸሎት የከፈቱት ፓስተር አመሉ ጌታ ሲሆኑ ዘማሪ ታማኝ ሙሉነ በዝማሪ አገልግለዋል። ዶክተር አብርሃም ተክለ ማርያም በሐዋርያ ምዕራፍ 18 ቁጥር አንድ ላይ ያለውን የእግዚአብሔርን ቃል አካፍለዋል። የምታደስ ቤተ ክርስቲያን ከጅማሪው ጊዜ አንስቶ የሚሽን ስራ ላይ በማተኮር ታላላቅ ተልዕኮችና ራዮችን ከጌታ ተቀብላ በርካታ ስራዎችን እየሰራች ትገኛለች። ቤተ ክርስቲያንቱ በኦንላይን ላለፉት ስምንት ዓመታት የመጽሐፍ ቅዱስ ትምህርት እየተሰጠ የሚገኝ ሲሆን ትምህርት ቤቱ በ2017 ዓ ም ከተመሰረተ ጊዜ ጀምሮ ወደ አራት መቶ የሚጠጉ ተማሪዎችን አስመርቋል። የኮሌጁ ራይ ቅዱሳን የቃሉን እውነት አውቀው በእውነት እንዲኖሩ ለማስታጠቅ ሲሆን በዘመናችን ቤተ ክርስቲያን የገጠማትን ያስተምሮና የኑሮ ተግዳሮት ለመቅረፍ የበኩሏን ኃላፊነት ለመወጣት ከጌታ በተቀበለችው ራይ እንደሆነም ተነግረዋል። በአሁኑ ሰዓት በሰርተፍኬት በዲፕሎማ እና በዲግሪ መርሃ ግብር እያስተማረ ሲሆን ወደፊትም ራዩን የማስፋት እቅድ ያለው መሆኑ ተገልጿል። ኮሌጁ በአሁኑ ወቅት ቤተ ክርስቲያንቱ በአዲስ አበባ በተከለችው የመታደስ ቤተ ክርስቲያን ስር ችግር ለመቅረፍና በስፋት ቃሉን ለማድረስና በምድራችን በመካከለኛው ምስራቅና በአውሮፓ ያሉ ተማሪዎችን ለመድረስ በጥቅምት 11 2025 እንደ አውሮፓውያን አቆጣጠር በአማርኛና በአፋን ኦሮሞ በኢትዮጵያ ዋና ከተማ አዲስ አበባ አዲሱንና የመጀመሪያውን ቅርንጫፍ በደማቅ ሁኔታ አስመርቃለች። የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ የጀንበሩ የመጽሐፍ ቅዱስ ትምህርት ቤቶች ስለተሰጠን እግዚአብሔር ይመስገን፣ እንደ ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከጎናችሁን ያሉ ሲሆን በትጋት ስራችሁን ስሩ ሲሉ

በኢትዮጵያ ላይ ተሰሚነት ያለው የሚፈለግ ተቋም የፅርቅ ጫና ማምጣት የሚችል ይሆናል። ክለውም ትውልድን የማቅናትና የማስተማር ኃላፊነት አለባችሁና በትጋት አስተምሩ ሲሉ ተናግሯል ጠቅላይ ጸሐፊው። በጸሎትና ቡራኬ በማድረግ መርሃ ግብሩ ተጠናቋል። ተረፈ ሰረቀ ባላለው ፓስተር ነኝ ምዕራብ ካናዳ ኤድመንተን የሚባል ከተማ ውስጥ ነው የምኖረው የማገለግለው። እና የቪዥን መጽሐፍ ቅዱስ ኮሌጅ ከተጀመረ ወደ ስምንት ዓመታት አስቆጥሯል እና ስንጀምር በሎካል አጥቢያ፣ ያው በዘመናችን ቲንክ በሀገር ቤትም በውጭ ሀገርም የእምነትና የኑሮ የክርስትና ኑሮ ክራይሲስ ያው እየገጠምን እንደሆነ ሁላችንም እናውቃለን እና ብዙ አይነት ቻለንጅ ወደ ቤተ ክርስቲያን ወደ ቅዱሳኒዎቹ እየመጣ ስለሆነ መፍትሄው ምንድን ነው ብለን እዛ ካሉ መሪዎች ጋር ያው ምክክር አድርገን መሰረታዊ የሆነ የእግዚአብሔርን ቃል ላይን ባይ ላይን ደረጃውን በጠበቀ ማስተማር አለብን ብለን የተነሳ ነው። እንግዲህ በዘመናችን በተለይ ባለፉት ጥቂት ቢ አስርተ አመታት ማለት ይችላለን ብዙ ጊዜ ስብከቶቻችን በአንድ ነገር ላይ ያነጣጠሩ ናቸው። ብዙ እንቅስቃሴ ወደ ቤተክርስቲያን ይመጣል እና ሙሉ የሆነውን የእግዚአብሔርን ቃል ያው የማይሰበክበት ጊዜ ስለሆነ ሕዝቡን ለማግኘት በጣም አስቸጋሪ ስለሆነ ግን በቃ ለአንድ አመት ብለን የጀመር ነው። አሁን ወደ ዲፕሎማ አድጓል። አሁን ወደ ዲግሪ ደግሞ መርሃብ ግብር አድጓል። አሁን ደግሞ ኢትዮጵያ ውስጥ የዛሬው ፕሮግራም ያው እኛ ያለነው ኖርዝ አሜሪካ ስለሆነ የታይም ዞን ችግር አለ። ተማሪዎቻችን ኦልሞስ ከሃያ ስምንት የአለም ከተሞች ኢትዮጵያ ከተለያዩ ከተሞች ጨምሮ ስለሆነ ከኖርዝ አሜሪካ ሆነን ያው በዙም በላይቭ ነው የሚተላለፈውና የጊዜው ችግር ስላለ አሁን ግን ከኢትዮጵያ እዚህ ኤድመንተን ውስጥ ማነው አዲስ አበባ ውስጥ ያለች አጥቢ ያለች ሀውስ ኦፍ ሬስቶሬሽን ቸርች የኤድመንተን ቤተክርስቲያን ቅርንጫፍ ነው። በእሱ ስር ይህን ኮሌጅ ዛሬ ያው ተመርቆ ተጀምሯል። ስለዚህ ይሄ ኮሌጅ ለኢትዮጵያ ብቻ ሳይሆን ለአረብ ሀገር ለአውሮፓ ታይም ዞኑ በጣም ጥሩ ስለሆነ ከዚህ ያው ኮርሱን እንሰጣለን ማለት ነው። እንግዲህ ፕሮግራሙ ለዚህ ነው ፕሮግራሙ ያለ። እንግዲህ ምዝገባ ጀምረናል። ኮሌጁ የኦንላይን ኮሌጅ ነው። ሁሉ ነገር ኦንላይን ነው። ዌብሳይታችን www ቪዥን ባይብል ኮሌጅ ዶት ኦርግ ብለው እዛ ላይ መመዝገብ ይቻላል። በዙም ላይቭ ነው የሚሰጠው። ሰዎች ክፍያው የሚካሄደው በኦንላይን ነው። ኢቨን ፈተና ሁሉ ሙሉ ሳይቀር በኦንላይን ነው። እንግዲህ ዘመኑ ያመጣልንን ቴክኖሎጂ ተጠቅመን ሰዎች በስልካቸው በኮምፒውተር፣ ባሉበት ቦታ በቤታቸው፣ በስራቸው፣ ኢቭን መኪናቸው ውስጥ ሁሉ ሆኖ የሚካፈሉ ተማሪዎች አሉ። በቃ ጂኦግራፊን አይለይም የታይም ዞንንም አይለይም። ሰዎች ባሉበት ቦታ ሆነው መሰረታዊ የሆነ እግዚአብሔርን ቃል እንዲያገኙ እድል የሚሰጥ ነገር ነው እና ስለዚህ በዛ አይነት መልክ ነው የምናስተምረው እንግዲህ ከወንጌል አማኙ ያው ማለት እድሉን ያላገኙ አሁን የእኛ የዚህ የስነ መለኮት ኮሌጅ አንዱ ትኩረት ሰዎችን ወንጌላዊ ፓስተር ወይም ነቢይ የማድረግ አይደለም። የእኛ ትኩረታችን ምዕመናን ላይ ነው። ቅዱሳን ራዕያችን ባጭሩ ቅዱሳን እውነትን አውቀው በእውነት እንዲኖሩ ማስታጠቅ ወይም ማነጽ ነው ቪዥናችን። እና ሰዎች መመዝገብ ይችላሉ። በኦንላይን ተመዝግበው መማር ይችላሉ። ነረ ምዝገባ ተጀምሯል እና ዌብሳይታችን ላይ ገብተው ደግሞ የበለጠ መረጃ ያው ማግኘት ይችላሉ እና እውቅና ያለው ኮሌጅ ነው። አክሬዲት የሆነ ኮሌጅ ነው። ስለዚህ እኛ ጋር ተምረው ሌላ ቦታ መቀጠል ቢፈልጉ መቀጠል ይችላሉ። እና ትምህርቱ የሚሰጥ ደግሞ በአማርኛ ነው። ምክንያቱም በአማርኛ ያደረግንበት ምክንያት አሁንም ታርጌታችን እኛ አገልጋዮች ላይ ሳይሆን ህዝቡ ላይ ነው እና በተወለደበት ቋንቋ እንዲማር ነው። እንግዲህ እስከዛ ድረስ በአማርኛ ነበር የምናስተላልፈው። አሁን ከዚህ አመት ጀምሮ ደግሞ በአፋን ኦሮሞ ለማስተማር ዝግጅቱን ጨርሰናል እና በቅርቡ ምዝገባ ይጀመራል እና አስተማሪዎቹ ከተለያዩ የዓለም ክፍል ከኢትዮጵያም ነው ያሉት። እና በጣም ሲዝ እንዲሆኑ አካደሚካሊ ብቻ እንደው ጥሩ የአካደሚክ ነገር ያላቸው ሳይሆን የህይወት ተሞክሮ ያላቸው አገልጋዮች፣ ፓስተሮች ለ20 ለ30 ለ40 ዓመት በአገልግሎት የነበሩ የወደቁ የተነሱ ሰዎች ስለሆኑ እኔ ማህበረሰቡ፣ ወጣቶች፣ አዋቂዎች ይጠቀማሉ ብዬ አስባለሁ። እንግዲህ መመዝገብ ትችላላችሁ። ዌብሳይቱ ላይ ነው ዌብሳይቱ የደብሊው ደብሊው ደብሊው ቪዥን ባይብል ኮሌጅ ዶት ኦርግ ብላችሁ ብትገቡ እዛ ላይ ሙሉ መረጃ አለ፣ መመዝገብ ይቻላል እና ምዝገባው በሁለት የተከፈለ ነው። ለምሳሌ ለኖርዝ አሜሪካና ለአውሮፓ ተማሪዎች አከፋፈሉም ያው በክሬዲት ካርድ መክፈል ባህል ስላለ፣ ግን ኢትዮጵያ ደግሞ ያ ነገር ስለሌለ በኢትዮጵያ ንግድ ባንክ በቴሌብር ሁሉ በቃ በጣም ዘመናዊ ነው። እና ሰዎች ከፍለው በጣም መጠነኛ የሆነ ክፍያ ነው የምናስከፍለው። ስለ በኩሎች ክፍያ በተለይ በውጭ ዓለም የምናቅ ሰዎች እኛ የምናስከፍለው ያ ኦልሞስት ነፃ ነው ማለት ይቻላል እና እንግዲህ ይሄ ነው። የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል ከሆርን ኦፍ አፍሪካ ኤቫንጀሊካል ሚሽን ኢንጌጅርስ ጋር በመተባበር የራእይ ማካፈል መርሃ ግብር በሳሮ ማሪያ ሆቴል አካሄደ። የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል ከሆርን ኦፍ አፍሪካ ኤቫንጀሊካል ሚሽን ኢንጌጅርስ ጋር በጋራ በመሆን በአዲስ አበባ ሳሮ ማሪያ ሆቴል በተለያዩ የሙያ ዘርፍ ላይ ለተሰማሩ ወገኖችና በወንጌል ዙሪያ እያገለገሉ ለሚገኙ ወገኖች የራእይ ማጋራት መርሃ ግብር ጥቅምት 3 2018 ዓ ም አካሂደዋል። በምራ ግብሩ ላይም የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ እንዲሁም በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የሚሽን ዘርፍ ዳይሬክተር መጋቢ ሽመልስ ደጀኔ ተገኝተዋል። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በመድረጉ ባደረጉት ንግግርም ወንጌል የሰላም መልእክት እንደሆነ ጠቅሰው ኃላፊ በሆነው የምድር ነገር መካከል ወንጌል ዘላለማዊ መሆኑን አንስተዋል። በምድራችን ለሚገኙ አብዛኛዎቹ ችግሮችን መፍትሄ ወንጌል መሆኑን ተናገሩ። ከዚህ የሚበልጥ ደስታ የለም። ሌላ ሁሉ ያልፋል። አብሮን የሚኖር ወደ ጌታም ስንሰበሰብ በላይ በሰማይ ከሚኖረን ነገር ጎሽ መልካም ባሪያ ተብለን የምንቀበልበት መቀበያ ቋንቋ በወንጌል አገልግሎት ካገለገልን ይችላል። ያሬድ ማሩ በዝማሬ ያገለገሉ ሲሆን የሆርኖፍ አፍሪካ ሚሽን ኢንጌጀርስ ፕሬዚዳንት የሆኑት ዶክተር ማርቆስ ዘመዴ የእግዚአብሔርን ቃል አካፍለዋል። ዶክተር ማርቆስ ባካፈሉት እግዚአብሔር ቃልም ይህ ስብሰባ የእግዚአብሔር ቤተሰብ ስብሰባ ነው በማለት የተናገሩ ሲሆን የጠፉና ያልዳኑ ሰዎች ባሉበት ህይወት እንዲሁ ሊቀጥል አይገባም። የኢየሱስን አርአያ በመከተል የጠፉትን ፍለጋ ልንወጣ ይገባል በማለት ተናግረዋል። በመቀጠልም የሆርኖፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ ኤግዚኪቲቭ ዳይሬክተር የሆኑት ወይዘሮ ለላያ ደታ ንግግር አድርገዋል። በንግግራቸውም ፕሮጀክት ዜሮ የፍቅር ግብዣችን ነው፣ ያልተደረሱ ሰዎችን የመድረስ እድል ይዞ የመጣ ፕሮጀክት ነው በማለት ተናግረዋል። ከዛም በመቀጠል በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሚሽን ዘርፍ ዳይሬክተር የሆኑት ፓስተር ሺመልስ ደጀኔ በስፍራው ለተገኙት የአገልግሎት መሪዎች እና በተለያየ ሙያ ዘርፍ ላይ ለሚገኙ አካላት ስለ ፕሮጀክት ዜሮ አስፈላጊነትና አተገባበር መግለጫ ሰጥተዋል። ፓስተር ሺመልስ ደጀኔ ፕሮጀክት ዜሮን ራዕይና አተገባበር አስመልክቶ ማብራሪያ ከሰጡ በኋላ ከተጋራው ራዕይ አንጻር መደረግ ያለባቸውን ነገሮች አስመልክቶ ውይይት ተካሂደዋል። በጋራ ውይይት ከተደረገም በኋላ ተሳታፊዎች ያላቸውን ሀሳብ አንጸባርቀዋል። በስፍራው የተገኘው የዝግጅት ክፍላችንም ከካውንስሉ የሚሽን ዘርፍ ዳይሬክተር ከሆርን ኦፍ አፍሪካ ኤቫንጀሊካል ሚሽን ኢንጌጅየርስ ኤክዚኪዩቲቭ ዳይሬክተርና ከፕሮጀክት ዜሮ አስተባባሪ ጋር ቆይታ አድርጎ ነበር። እሺ እንግዲህ የዛሬው ፕሮግራም ፕሮጀክት ዜሮ በተመለከተ ነው። ስለ ፕሮጀክት ዜሮ ሐምሌ 16 ቀን ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት መሪዎች እና ለተለያዩ ክፍል በቤተ ክርስቲያንም ሆነ በልዩ ልዩ ሚኒስትሮች ለሚያገለግሉ የራይ ማካፈል እንትን ሰጥተናል። የዛሬው የዛ ተከታይ ነው የቢዝነስ ሰዎችን ፕሮፌሽናሎችን፣ ይህንኑ ፕሮጀክት ዜሮ ምን እንደሆነ ምክንያቱም ወንጌል የሁላችንም ስለሆነ እያንዳንዱ አማኝ ስለሆነ ይህንን ራእይ የማካፈል ነው። እንግዲህ ጌታ ኢየሱስ ክርስቶስ ከአስራ ሁለት ደቀ መዛሙርት ነው የጀመረው። ራውን ይዞ መቶ ለእነሱ አካፈለ፣ እነሱ ተለወጡ። ስለዚህ እኛም እያንዳንዱን ወንጌል አማኝ የሆነውን ሁሉ ይህን ራእይ እንድናካፍል እንፈልጋለን። በተለይ ደግሞ ዛሬ የመጡ የቢዝነስ ሰዎች ፕሮፌሽናሎችን። ሌላ ሰዎች ስላሏቸው ሰርክል ኦፍ ኢንፍሉዌንሳቸውን ተጽዕኖ መፍጠር ይችላሉ። አንዱ ለሌላው በመንገድ ወንጌል የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ሁሉ ራእይ እንዲሆን ነው የምንፈልገው። ይሄን ራእይ ደግሞ በአንድነት ይዘን እንድንወጣ ነው የምንፈልገው። በሌላ ያደታ አባል አለው የሆነ ኦፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ ዋና ዳይሬክተር ሆኜ አገለግላለሁ። በዚህ በአዲስ አበባ ማለት ነው። እንግዲህ ይሄ ፕሮጀክት ያው የሆርን አፍሪካ ዋነኛው ራዕዩ ወንጌል ባልተደረሰበት የህዝብ ክፍሎች መካከል ደቀ መዝሙር የማድረግ ስራ ዋነኛ ትኩረቱ አድርጎ የሚሰራ ሚኒስትሪ ነው። ከዛም ባለፈ ደግሞ አብያተ ክርስቲያናትን ለተልዕኮ የሚያንቀሳቅስ አገልግሎት ነው። አሁን ይሄ ፕሮጀክት ዚሮ ብለን የምናስተዋውቀውና አብያተ ክርስቲያናትን ለተልዕኮ እንደምታዩት እያነሳሳን ያለ ነው። ዋና አላማው በኢትዮጵያ ወንጌል ያልደረሳቸው የህዝብ ክፍሎች በ2030 ዜሮ ሆነው ማየት አላማው አድርጎ የተነሳ ኢኒሽቲቭ ነው። በዚህ ላይ ሁሉም አብያተ ክርስቲያናት በአንጻራቸው ያለውን ያልተሰራውን ስራ እንዲሰሩ እነሱም የዚህ አካል የማሰለፍ የማንቀሳቀስ ስራ ይዘን ይመጣል። እንግዲህ እኛ በአጋርነት እናምናለን። እኛ ቤተ ክርስቲያን አይደለንም። የራሳችን የሆነ ቤተ እምነትም የለንም። አብያተ ክርስቲያናትን ግን በአጋርነት ክፍተት ባለበት ይህንን የተልእኮ ስራ ወደ ግብ ለማምጣት እንዲችሉ ክፍተት ባለበት ቦታ ሁሉ በስልጠና እንደገና ደግሞ እንዳልኩት የተለያዩ መጽሐፍ ቅዱስ በማቅረብ በተለያዩ ደቀ መዝሙሮችን ትሬኒንጎችን በመስጠት ሞብላይዝ በማድረግ እንዲህ አይነት ስራዎች ነው የምንሰራው። ተልእኮ ለቤተክርስቲያን እንደተሰጠን የምናምነው። ስለዚህ ቤተክርስቲያን ዋነኛ ስራ የቤተክርስቲያን እንጂ የእኛ አሎንግሳይድ በቸርች አብረን የምንሰራ ሰራተኞች ነው። ይሄ ነው። ኪኒያ ስዋል ይባላሉ። የፕሮጀክት ዜሮ ፕሮጀክት ኮርዲኔተር ነው። በዛሬው ፕሮግራም የጠራ ናቸው። እንግዶቻችን አብዛኞቹ የቢዝነስ ላይ የሚሳተፉ ሰዎች፣ ኢንዱስትሪ የሚመሩ ፕሮፌሽናል ሰዎች ናቸው። ከዚህ ፕሮግራም ያው ራእያችንን በደንብ አጋርተናል ብለን ማስባለን። ከዚህ አሁን ከሚያደረጉት አሁን ከካፈል ነው ራእይ አሁን ከሚያደርጉት ውይይት የራሳቸውን ድርሻ እንደሚወጡ ተስፋ እናደርጋለን። ሰዎች ስለ ፕሮጀክት ዜሮ ማወቅ አለባቸው ብዬ የማስበው ነገር አንደኛ፣ በተለይ የወንጌሉ አማኝ አካባቢ ምን ያህል ያልተደረሱ ህዝቦች በኢትዮጵያ ውስጥ እንዳሉ እውቀቱ አለ ብዬ አላስብም። ምን ያህል ሰዎች አንዳንድ ህዝቦች መካከል ያለው የአማኝ ቁጥር በጣም የሚያስደነግጥ ነው፣ በዜሮ ፐርሰንት በሚባል ደረጃ አንዳንድ ህዝቦች መካከል ወይም አንዳንድ ቋንቋዎች መካከል የጌታችን ኢየሱስ ክርስቶስ ስም የማይመለክበት የማይጠራበት ሁኔታ አለና፣ እሱን እንዲያውቁና በልባቸው ሸክም እንዲኖር ጌታ ኢየሱስም ለደቀ መዛሙርቱ እንደነገራቸው የመከሩ ሰራተኛ ሰራተኞችን እንዲልክ ጸልዩም ተብሏልና፣ ለመጸለይም ልብ ያስፈልጋል። ደግሞ የሚላኩም የሚሄዱ ሰዎች ለመኖር ይሄ እውቀት ያስፈልጋል ብዬ አስባለሁና የኢትዮጵያ አንድነት በክርስቶስ የቤተ ክርስቲያናት ህብረት በማዕከላዊ ኢትዮጵያ ክልል ከአመራሮች ጋር የምክክር ስብሰባ ማካሄዱን ገለጸ። ባለርባችን የሌት የመላኩ ተጨማሪ አላት መስከረም 30 ቀን 2018 ዓ ም የህብረቱ ዋና ጽፈት ቤት የማኔጅመንት አመራር ከማዕከላዊ ኢትዮጵያ ክልል ቅርንጫፍ ጽፈት ቤትና ከሀዲያ ዞን ቅርንጫፍ ጽፈት ቤት አመራሮችና የስራ አስፈጻሚ አባላት ጋር የምክክር ስብሰባ በወሳና አካሂዷል። በእለቱም የህብረቱ የማኔጅመንት አመራር የሆኑ ሐዋርያ ተሰማ ሀብተወልድ እና ሐዋርያ ዩኤል አብርሃም ለማዕከላዊ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት እና ለሀዲያ ዞን ቅርንጫፍ ጽህፈት ቤት አመራሮች እና የሥራ አስፈጻሚ አባላት መልእክት ያስተላለፉ ሲሆን ህብረታችን ብዙ ፈታኝ ወቅቶች በድል ያለፈበት ጊዜ እንደመሆኑ አሁንም ከምንም ጊዜ በላይ በመቀራረብ እጅ ለእጅ በመያያዝ እና በአንድነት መንፈስ መስራት አለብን በማለት መልእክት ማስተላለፋቸው ተገልጿል። ከዚህም በተጨማሪ ስለ ህብረቱ ወቅታዊ ሁኔታ ማብራሪያ በመስጠት የህብረቱ ዋና ጽህፈት ቤት የሚያስፈልጋቸውን ድጋፍ ሁሉ እንደሚያደርግ ገልጸዋል። በመቀጠልም ቅርንጫፍ ጽህፈት ቤቶች የ2018 ዓ.ም የስራ እቅድ ተመለከተ በስፋት ከተወያየ እና ከገመገመ በኋላ በሙሉ ድምፅ አጽድቋል። በመጨረሻም በነገር ሁሉ የእግዚአብሔር እጅ እንዲገለጥና መከናወን እንዲሆን ጸሎት በማድረግ የዕለቱ ስብሰባ መጠናቀቁ ከህብረቱ ያገኘነው መረጃ ያመለክታል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከሉሚነስ ፈንድ እና ከአሺዱ አጋር ድርጅቶች ጋር በመሆን በሲዳማ ክልል የተፋጠነ የትምህርት ፕሮግራም ማስጀመሪያ መርሃ ግብር አካሄደች። በፕሮግራሙ የተገኙት የክልሉ ምክትል ፕሬዚዳንት አቶ በየነ በራሳ ፕሮጀክቱ በመደበኛው ትምህርት ስርዓት ወደ ኋላ የቀሩ ተማሪዎች ሁለተኛ እድል የሚያገኙበት መንገድ እንደሆነ አሳስበው ፕሮጀክቱ በትምህርት ዘርፍ የሚያደርገውን ስራ በላቀ ሁኔታ እንደሚደግፍ ገልጸዋል። ሉሚነስ ፈንድ በክልሉ የሚሰራው ሰፊ ስራ ለሌሎች አካባቢዎች ተሞክሮ ይሆናል በማለት ለድርጅቱ ምስጋናቸውን አቅርበዋል። ሁሉም አጋር አካላት በፕሮግራሙ ስኬት ላይ መተባበር እንዳለባቸውም አሳስበዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማዕከላዊ ደቡብ ኢትዮጵያ ሲኖዶስ ዋና ዳይሬክተር አቶ ዳዊት ዮኖካ በተለያዩ አካባቢዎች 16 ፕሮጀክቶች እየሰሩ መሆኑን አስታውሰው በሲዳማ ክልል ብቻ በትምህርት ዘርፍ ሰባት ፕሮጀክቶችን የተከታተሉ መሆኑን አስታውቀዋል። ከሉሚነስ ፈንድ በኩል የፈንድ ማናጀር የሆኑት አቶ ሀሰን አህመድ የድርጅቱ ትኩረት በትምህርት በተለይም በተፋጠነ ትምህርት ፕሮግራም ላይ እንደሆን አስረድተዋል። ፕሮጀክቱ በሀገሪቱ የተለያዩ ክፍሎች ቢሰራም በስፋትና በሰፊ አሰጣት የሚከናወነው በሲዳማ ክልል መሆኑን አቶ ሀሰን አረጋግጠዋል። በ2018 ዓ ም የትምህርት ዘመን ፕሮጀክቱ በክልሉ በ37 ወረዳዎች እንደሚተገበርና በዚህም ስርዓት 4500 ተማሪዎች ተጠቃሚ እንደሚሆኑ ተገልጿል። ለዚህ ግብአት ሉሚነስ ፈንድ ከ73 ሚሊዮን ብር በላይ ድጋፍ አድርጓል። አቶ ሐሰን አህመድ በተጨማሪም የፕሮጀክቱ ዋነኛ ዓላማዎች ተማሪዎችን የማንበብና የማስላት ክህሎትን ማሻሻል፣ መምህራን በማሰልጠን የትምህርት ጥራት ማረጋገጥ ና ከ1400 በላይ የዞንን የወረዳ ትምህርት ቤት ኃላፊዎችና ና ርዕሰ መምህራንን ስልጠና መስጠት እንደሆነ አብራርተዋል። ቤተልሔም ደረጀ ላጠናቀረችው መረጃ አማኑኤል ሊብሰው አልፋ ኦሜጋ ቪክትሪ ጎስፕል ሚኒስትሪ በሀዋሳ ማረሚያ ማዕከል ከወንጌላ ማንቻ ቤተክርስቲያናት ጋር በመተባበር በሚኒስትሪው አጋሮች ድጋፍ የተሰራውን የአምልኮ አዳራሽ አስመረቀ። ባልደረባችን ያደት የመላኩ ተጨማሪ አላት። ሪባኑን የአልፋ ኦሜጋ ቪክትሪ ጎስፕል ሚኒስትሪ ፓርትነር ወንጌላዊት ምህረት፣ እንዲሁም የሲዳማ ክልል ማረሚያ ቤቶች ኮሚሽነር ደመቀ በመቁረጥ መርቀዋል። በፕሮግራሙ ላይ የአልፋ ኦሜጋ ቪክትሪ ጎስፒል ሚኒስትሪ ፕሬዚዳንት ሚሽነሪ ፊሊሞን ሼባ ሚኒስትሪውን ራዕይና አላማ ከተናገሩ በኋላ ለአጋሮችና በማረሚያ ቤት ተግቶ ያገለገሉት አገልጋዮች ላበረከቱት መልካም አስተዋጽኦ የምስጋና ምስክር ወረቀትና ስጦታ አበርክቷል። ከሚኒስትሪው አጋሮች መካከል ወንጌላዊት ምህረት ብርሃኑ እና ፓስተር ተከስተ ከነቤተሰቦቹ ተገኝቷል። አገልግሎታችንን ደከመኝ ሰለቸን ሳትሉ ለረጅም ዘመናት ከኛ ጋር የእግዚአብሔርን ስራ እየሰራችሁ ያላችሁ ስማችሁ ያልተጠቀሳችሁ ሁላችሁንም እግዚአብሔር ይባርካችሁ። ሌሎችም ይህንን አገልግሎት በጸሎት እና በገንዘብ ለወንጌል ስራ ቀኝ እጅ እንድትሆኑ ጥሪያችንን እናስተላልፋለን ስሉ የአገልግሎቱ አስተባባሪዎች መልእክታቸውን አስተላልፏል። አልፋ ኦሜጋ ቪክቶሪ ኮስፕል ሚኒስትሪ ለበርካታ ዓመታት በተለያዩ ማረሚያ ቤቶች በሁለንተናዊ መንገድ ወንጌልን በማሰራጨት ስለ ደቀ መዛሙርትነት እና ስለ ታላቁ ተልዕኮ አተገባበር እንዲሁም ስለ እርቅና ስለ ንሳ ስልጠና በመስጠት ላይ እንደሆነ ተገልጿል። በሐዋሳ ማረሚያ ቤት በአንድ ዓመት ውስጥ ከአስር ሺህ በላይ ሰዎች ወንጌልን ሲሰሙ ከአንድ ሺህ በላይ የሚሆኑ ሰዎች ወደ እግዚአብሔር መንግስት ወስዶ የክርስቶስ ደቀ መዝሙር እየሆኑ መሆናቸውንም አገልግሎቱ አሳውቋል። ሚኒስትሪው ከዚህም ባለፈ በየዓመት በዓሉ ከሐዋሳ ማዕከል ማረሚያ ቤት ከሁሉም ታራሚዎች ጋር ማዕድ በማጋራት አብሯቸው እንደሚያሳልፉ አሳውቋል። በተያያዘ ዜና አልፋ ኦሜጋ ቪክትሪ ጎስፕል ሚኒስትሪ በዳሰነች ወረዳዎች የቤተ ክርስቲያን ጉብኝትና አገልግሎት ማካሄዱን ገለጸ። አልፋ ኦሜጋ ቪክቶሪ ጎስፕል ሚኒስትሪ ከተመሰረተ ከ1998 ዓ ም ጀምሮ ገጠር ከተማ እንሳይ ላይ ለአብነት ሐመር፣ ዳሰነች፣ ካንጋቴን፣ ሱሪ ወንጌል ወዳልደረሰበት ማህበረሰብ ልዩ ትኩረት በመስጠት እንዳገለገል የተጠቀሰ ሲሆን በዳሰነች ከቃሌዮት ከመካኔሱስና ከሌሎች መንፈሳዊ ተቋማት ጋር በመተባበር ወንጌል ስርጭትና የቤተ ክርስቲያን ተከላ እያካሄደ እንደሚገኝም አገልግሎቱ ገልጿል። ከመስከረም 25 28 2018 ዓ ም ከአጋሮች ጋር ከዚህ ቀደም በካንጋተን በዳሰነች ወረዳዎች የተተከሉ ቤተ ክርስቲያኖችን ለመጎብኘትና ለማገልገል በተደረገው ጉዞ ብዙዎቹ ኢየሱስ ክርስቶስ እንደ ግላዳኛቸው አድርገው መቀበላቸው ተገልጿል። ከዚህ በተጨማሪ በዳሰነች እና በካንጋተን የማድማ የጋራት ፕሮግራም ተካሂዶ እንደነበር ተጠቅሷል። የአልፋ ኦሜጋ ቪክትሪ ጎስፕል ሚኒስትሪ ፕሬዚዳንት ሚሽነሪ ፍሌሞን ሴባ በዚህ በመጨረሻው ዘመን ውሽራው ክርስቶስ ሊመጣ በተዘጋጀበት ጊዜ ቤተክርስቲያንና አገልጋዮችም ከምንም በላይ ለታላቁ ተልኮ ቅድሚያ እንዲሰጡ በማሳሰብ እስካሁን ድረስ ከአገልግሎታችን ጎን የቆማችሁትን ሁሉ እግዚአብሔር ባርካችሁ በማለት ለቀጣይ በአምስት ዓመታት ውስጥ በደቡብ ሞ ያሉትን 16 ነገዶችን በወንጌል ለመድረስ የሚደረገውን የታላቁን ተልኮ ተግባራትን በጸሎትና በገንዘብ በመደገፍ በጋራ እንድናገለግል አደራ ላለው በማለት ተናግረዋል። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስላሉ። ከመረጃዎች ጋር ከእናንተ ጋር ቆይታ ያደረግኩት እኔ የአማኑኤል የቢሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበረ። መረጃዎቹን ያዘጋጀንላችሁ የአማኑኤል የቢሶና ባልደረባዬ ቤተልሔም ደረጀ በጋራ በመሆን ነው። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ